በአዲስ አበባ ሀገረ ስብከት የ2018 ዓ.ም የደመራና የመስቀል በዓል በታላቅ መንፈሳዊነት ተከብሯል። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የ2018 ዓ.ም የደመራና የመስቀል በዓል በታላቅ መንፈሳዊነት ተከብሯል። የመስቀል ደመራ በዓል መስከረም 16 ቀን 2018 ዓ.ም በጽሆን ማርያም ቁምስና በድምቀት የተከበረ ሲሆን የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ አስተላለፉት የእንኳን አደረሳችሁ መልእክት ክርስቶስ መከራችንን በመስቀል እንደተሸከመ እኛም የራሳችንን መስቀል ለመሸከም የምንበረታበት ዓመት ይሁንልን በማለት መልካም ምኞታቸውን ገልጸዋል። የዕለቱን ቃለ እግዚአብሔር ያሰሙት ክቡር አባ ዳዊት ውብሸት በበኩላቸው ለሕይወት ትርጉም ባጣንበት ወይንም ከባድ ፈተና በገጠመን ወቅት በመስቀሉ ስር በእምነት በተስፋና በፍቅር ከቆምን እግዚአብሔር በመስቀሉ ብርሃን ያወጣናል። ምክንያቱም የመስቀሉ ታሪክ በትንሳኤ አማካይነት በድል የሚጠናቀቅ ነው። መስቀሉ ስር እንደመቤታ በጽናት የምንቆምበትን ጸጋ ያብዛልን በማለት አስተምረዋል። በበዓሉ ላይ አግኝተን ያነጋገርናቸው ምዕመናን በበኩላቸው የ2018 የደመራ በዓልን በታላቅ መንፈሳዊነት ውስጥ ሆነው ማክበራቸውን ገልጸው ለመላው ካቶሊካውያን በሙሉ የእንኳን አደረሳችሁ መልዕክት አስተላልፈዋል። መስከረም 17 ቀን 2018 ዓ ም በአዲስ አበባ ሀገረ ስብከት መድኃኔ ዓለም ቆምስና የመስቀል በዓል በተለያዩ መንፈሳዊ ሥነ ሥርዓቶች የተከበረ ሲሆን የዕለቱን ቃለ እግዚአብሔር ክቡር አባ አባ ኃይለ ማርያም ወራቆ አሰምተዋል። ክቡር አባ ኃይለ ማርያም ወራቆ በስብከታቸው የመስቀል በዓልን የምናከብረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ዓለምንና ሰይጣንን ድል ያደረገበት ቅዱስ መስቀል መገኘቱ ለዓለም የተበሰረበት በመሆኑ ለእኛ ለአዳም ልጆች የድል ቀናችን በመሆኑ ነው ብለዋል። ክቡር አባ ኃይለ ማርያም በመቀጠል ባስተላለፉት መልእክት በዕለታዊ ኑሯችን የመስቀሉን ጌታ ኢየሱስ ክርስቶስን ካስቀደምን ሁሉ ይቻላል ሲሉ ተናግረዋል። በበዓሉ አግኝተን የተነጋገርናቸው ካህናት አባቶችና ምእመናን ለመላው የክርስትና እምነት ተከታዮች በሙሉ የእንኳን አደረሳችሁ መልእክት አስተላልፈዋል።